ያሱ ብራ እንግዲህ ሰላም እና ሱመያ እኛ ተኝተን አንድ አመት ሙሉ እኛ ላይ እየተጫወቱ ነው ብሎ እያረረ ነው። አሰላም አሌይኩም አራምቱላይ በረካቱ። እንደውም ሌላ እምነት ተከታይ ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሰላም እና ሱመያ ተመካክረው ሰይድን ወደ ኢትዮጵያ እንዲገባ አደረጉ። ከዛ ደግሞ ሰላም ሂዳ ልጅቷን አግኝታ፣ ሰይድ ሲጀመር ልጅቷን ይዞ አልመጣም። ሰላም ልጅቷን ቤተሰቦቿን አግኝታ እዛ ጋር ሰይድ ጥሩ ሰው እንዳልሆነ መጥፎ ሰው እንደሆነ እንድትዳሩ እንዲፈርስ ነው ይሄ ድራማ የተቀናበረው ማለት ነው። ምንድን ነው ሱመያ፣ ሰላም የሱመያ ጫንቃ ላይ ቁጭ ብላ ነው። አንደኛ ሰይድ ጋር ያላትን ነገር ግንባር በግንባር እየተጋፈጠችው አይደለም። ምንድን ነው እያደረገች ያለችው? ሱመያን እየተጠቀመች ነው። ልክ እንደ ሪሞት ማለት ነው። እንደ ሪሞት ትቀያይራታለች። ሱመያን እዛ ቆይ፣ በፈለገችበት ቦታ ቁጭ ብላ ማለት ነው እንግዲህ ሰይድና ሱመያ ሰላም የሆነ ነገር ሊኖራቸው ይችላል። አላህ አለም ባለፈው የራሷ ቻናል ላይ ሰላም እኔ በቀልሃለሁ በቅርብ ቀን ብለዋለች። አሁን እሷ ሰይድን እንደዚህ ብለሽ እንደዚህ ብለሽ ኢትዮጵያ እንዲገባ አድርጊ ከዛ በኋላ እኔ እዚህ ስራውን እሰራለሁ ብላት ነው ሱመያን ያንን እንድታደርግ ያደረገቻት ማለት ነው። ሱመያ መንቃት ነው ያቃታት አሁን። ሰው ምንድን ነው እያደረግ ሰላምን ሳይ ሱመያ ላይ ነው ህዝቡ እየጮሆ ያለው ማለት ነው። ሰላም የወደደቻት ያዘነችላት፣ ለእሷ ብላ እየተንከራታተች እንደሆነ ለእሷ ብላ የተሰቃየች እንደሆነ ነው የምታስበው ሱመያ ማለት ነው። ሰላም ግን እያሰበች ያለችው ያን አይደለም። ሰይድን ዋጋ ከፍላ ከሱመያ መያ ማለያት እስከመጨረሻው እንዲለያዩ ነው የምትፈልገው ማለት ነው። እንደዚህ አይነት ደግሞ የሚያደርገው ሰይጣን እርኩስ ሰይጣን ብቻ ነው። የሰውን ትዳር ልጆች ያለአባት እንዳያድጉ የሚዋደዱ ጥንዶችን የሚያፈርሰው ሰይጣን ብቻ ነው። አንቺ ማለት ትልቁ ሰይጣንሽ ማለት ነው። አገር ለሀገር እየሮጥሽ ማለት ነው እነሷል አሁን እሷ የሚሰድቧት ሰዎች ወላሂ ለአዜም በጣም ነው የሚደብረው ማለት ነው። ግን ሰው ምንድን ነው ለመሳደብ ሮጦ እንትንም ግን ስራውን እየሰራለሁ ለሰላም ናት ሱመያን እያሰደበች ያለችው እሷን፣ መንቃት፣ ሱመያን አንቁ። ልቀስ ሰላም እየተጫወተችብሽ። ና አሰማማስለን ሰላም እያዘነችላት እንዴ! በዚህ ናህር ርቀት ይሄዳል የሰው ልጅ? አሁን ሰው የሱ ብራ ምናለ አንተ እሷ ጋር እስካሁን ድረስ የሚሮጠው እኛን የምታሰድበው አሁን ምንድን ነው ጥፋቱ ወደ ወላሂ ነው የምላችሁ። በጣም አደገኛ አደገኛ ወደ አደገኛ ነገር እየሄደ ነው ማለት ነው። ሰይድ ዝም ቢል ራሱ ሌላ ሰው ዝም እያለ አደለም። ሱመያ ዝም ብትል ሌላ ሰው ዝም እያለ አደለም ማለት ነው። ሱመያ ትልቅ ጥፋት ነው ያጠፋሽው። ያንን ጥፋት እንኳን በምን እንደምታስተካክዩ አላቅም። ሰይድ እውነት አንድ እድል ይሰጥሻል ብዬ አላሰብኩም። አንድ እድል ሰጥቶሻል። ያንን እድል ግን አልተጠቀምሽውም። ሁሉን ነገር ለአላህ ብለሽ ትተሽ ያቺ በቀደም የተሰጠሽን እድል መጠቀም ነበረብሽ። ያ ሁሉ ነገር ግን ቀደረላህ ነው፣ አላህ አላለውም። ግን ያጠፋሽውን ስህተት እኔ ኢንሻ አላህ አላህ ራህመቱ ሰፊ ነው። የሰው ልጅ የሆነ ቦታ ላይ ይጥላል፣ የሆነ ቦታ ላይ እያነሳል። ና አንቺ ሁሉን ነገር ትተሽ፣ የሰላምን ጓደኝነትንም እዛው ትተሽ፣ አንቺ ከሰይድ ጋር ሰላም የምታወርጅበት ኦዲየንሶችሽ ጋር ሰላም የምትሆኝበትን መንገድ ብፈልጊ ነው የሚሻለው። እኔ በበኩል እኔ ሶሻል ሚዲያ ላይ አይታቸዋለሁ የሰው አፍ በጣም መጥፎ ነው የሰው አፍ ከካንሰር በላይ ነው ወላሂ ወራጅ ውሃ የሚያደርግ የሰው አፍ ነው ለምን ሰው ለምን ሰደባት ለምን እንዲያላት ሀቅ አለው ሰው እኮ ኦዲንስ ሀቅ አለው ለምን እሱ ነው ሰው ነው ኦዲንስ ነው ዛሬ እዚህ ላይ እንዲደርሱ ያደረገው ዛሬ አበረታቷችሁ ኮሜንት ጽፎ ቪዲዮቸውን ቁጭ ብለው አይተው እናንተን የተሻለ ቦታ አድርሰው ለምን ሀቅ የላቸውም እነሱ ባይኖሩ እናንተ ምንም ናችሁ ሶሻል ሚዲያም ተጠቃሚ ሁሉ ማለት ነው። እና አሁን ሰላም እንግዲህ ሂዳ የሰይድ እንዳያገባ ያችን ልጅቷን እንድታባርባት ነው። እንደዚህ ነው እንደዚህ ነው ብላለት ነገር እና ከቤተሰቦቿ ሾካክነትን አውርሳለት መጣ ማለት ነው። አንደኛ ነገር ሀረብ እንዳጅ ሾካክ አይደለም። ሰይድ የሚዲያ ሰው ነው። የሚዲያ የሚዲያ ሰው እስከሆነ ድረስ ደግሞ ሁሉ ነገር ሚዲያ ላይ ይወጣል። ሚዲያ ተጠቃሚ የሆነ ሰው ማለት ነው ስለሱ ማንነት ሚዲያ ላይ ስላለ የኋላ ባግራውንድ የለውም አንደኛ ያመኑበት ልጅቷ አሁን እችኛቷ የመኔዋ አግብታ ከሌላ አንድ ልጅ ወልዳለች ለዛ አባት እናቷ ቤት ነው የምትኖረው ልጇን ይዛ ለዛ ሰይድን የማታገባበት ያው አረቦች እንግዲህ በተለይ አግብተው ፈተው ቤት ሲቀመጡ ብዙም ትዳር አያገኙም ከስንት አንድ ነው እና ልጅቷ ደግሞ በርጅም አይደለችም አግብታ የወለደች ስለሆነች ያን ያህል ምንም የሚካበር ነገር አይደለም። እሺ ልጅቷ ለሱመያ ምን አለቻት? እንዳታ ሱመያ ምንድን ያለቻት? እዚ ጋ ሰይድ እዚ ኢትዮጵያ እንዲገባ ይሄንን ድራማ ስሪ ያለቻት። ከዛ ድራማው ደግሞ ካበቃ በኋላ ሰይድ ወደ ኢትዮጵያ ሲገባ ምንድን ያረገቻት ሱመያ እንዳትቀበለው። ለምን ሱመያ ምንም የምታውቀው ነገር የለም በሷ ቤት። ከዛ አብራ ሂዳለች እንዲገባ አድርጊልኝ አለችዋት፣ እንድትበቀለው። ሱመያ ደግሞ ልክ ያንን ድራማ ሰርታ ገባ ሰይድ ወደ ኢትዮጵያ ወደ ኢትዮጵያ ሲገባ ደግሞ ምንድን ያደረገች ሱመያን እንዳታገኙ ሚስቱን እዞ ነው የመጣው፣ ሂጅ አረጋግጭ፣ እዟት ሂዷል ብለውኛል። ሱመያ እውነት ሰይድ ልትቀበለው ቦሌ ብትመጣ ነበር ለምን ቪዲዮ አልቀርጸችም? አብረው ነው ያሉት ብላ ለምን ቪዲዮ እኔ ሱመያ እውነት ሱመያ ለሰይድ ቅርታ የምታረግለት ቢሆን ዩቱበር አይደለችም? ካሜራ እዛት ሄዳለች ካሜራ ዛት ሄድና ሰይድን ዛህ ጠብቀውና ልክ ሰይድ ብቅ ሲል አብሯት ነው እሷናት እየቀረጸች ያለችው፣ ምናምን እያል አብሯት አደል ዘ ትቀርጻታለች ማለት ነው። ውነት ለምን ሰውየው ራሱ ሲጀመር ሸዋሸዋ ነው የሰሩት ማለት ነው። እና አሁን ላይ ለራስ ሽምቅርታ የምታደረጊበት ሰዓት አይደለም። ብዙ ሰው ተናዷል። ብዙ ሰው ተበሻሽቷል። አሁን ላይ ዘረኝነት በዘረኝነትም እየሄዱ ነው። እንግዲህ አንዳንድ ጊዜ የሆነ ነገር ሲከደንና ሲከፈት አንድ እንዳደለምና እስካሁን ድረስ ብዙ ሰው ከሱመያ ጎን ነበረ። አሁን ላይ ደግሞ ሰይድ ኦሮሞ ስለሆነ ነው የኦሮሞ ልጅ ስለሆነ ነው እንደዚህ የምትጫወችበት የኦሮሞ ጥላቻ ስላለች ነው ረተው የእሷ ልብ ውስጥ የሚያውቀው አንድ አላህ ብቻ ነው። ያሱ ብራንም ብዙ ሰዎች እንዳታገኛት ብዙ ብዙ ነገር እያሉት ነው። አላህ ወደ ሰላም